ባት ጨርሻለሁ፣ አስገብቼዋለሁ። አንድ ላይ ተመልሰዋለሁ። እዚያ ሰላም ሰላም፣ እንዴት ናችሁ? አለን እግዚአብሔር ይመስገን። ሰላማችሁ ብዝትርፍ ይበልኝ። ውድ የንራያ ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። ሰላማችሁ በዚህ ትርፍ ይበልኝ። እሺ፣ እና ዛሬ አጋጣሚ ክላስ ሂጄ ነበር፣ ትምህርት ቤት ሂጄ ነበር። ግን እዛ የክላስ ውድድር ስለነበረ ተወዳዳሪ ምናምን መጥተናል። እና አሁን ወጥ ልሰራ ነው ማለት ነው። ጾሙም ስለሆነ ሰዓት እስከሚደርስልኝ ድረስ ጾሙም ነው ከዛ ደግሞ ወጥ አሰራር ደግሞ ላሳያችሁ ነበር ማለት ነው ያሰብኩት። እና ቤተሰብ እስከ መጨረሻ እዩልኝ፣ እስከ መጨረሻ ማለት ነው። እና አበረታቱኝ፣ ሼር አድርጉልኝ። አሁን ከክላስ መጥቼ ያው እያችታ ዩኒፎርም ለራሱ አልቀየርኩም፣ ዩኒፎርሙ ለራሱ አልቀየርኩም። እና ቤተሰብ አበረታቱኝ። ወደ እንትን እንሄዳለን። እና ምሰራው ወጥ ምን ይመስላችኋል? ድንች ድንች ወጥ እሰራለሁ። ያው እንደምታዩት ቲማቲም አለኝ ሽንኩርትም አለኝ ድንችም አለኝ ማለት ነው። እና እንሰራለን፣ ተከታተሉኝ።

ድንች እዚህ ጋ አለ። ድንቹ አያች ሳ እንደዚህ እመልጠዋለሁ ማለት ነው። ሽ እና ሰዓት እስኪዳርስልኝ ድረስ ግዴታ መብላት አለብኝ ማለት ነው። ስለዚህ በደንብ እየላጥኩት ነው። ከዛ በኋላ ችንጉርትን አንድ ላይ ላደርገው ዬ ነው። ያው መጀመሪያ ግን ችንጉርቱን ከትፍና እስራዋለሁ። መጀመሪያ እሱን አቁላለዋለሁ ማለት ነው። ጨርሰናል። ሽንኩርት ማያችታ፣ ቲማቲም ይሄ እዚህ ጋር ቲማቲም ነው የቀረው። ከዛ ድንቹ በኋላ ይከተፋል። ችግር የለውም። እዚህ ጋር ደግሞ ሽንኩርት እንግዲህ ጨርሻለሁ። እንዴት ነው? ወፍራም ነው ወይስ ያው ትንሽ ወፈር ብሏላ። እሳት ማቀጣጠል አለብኝ። እሳትን ደግሞ አምጥቼ አቃጣጥላለሁ። አምጥቻለሁ። ያው ጋይስ ወፈር ስላለ ነው በድንጋይ መቀጥቀጥ ነበረብኝ። ያው እታጠበዋለሁ ብዬ ነው። አመጣለሁ። አያችታ ከዚህ ነው የማቀጠጥለው። ይሄን እናደርግበትና ከዛ በኋላ አምጥቻለሁ። ያው እዚህ ጋር ደግሞ እዚህ ጋር ማለት ነው አያችታ ጎማ ጎማ እያለው ምንም አያስቸግረኝም ለማቃጣጠን ማለት ነው አያችታ።

ከዛ በኋላ ይግኖ ደዚሁን ይህን ክትፈዋለ መጀመሪያ ማለት ነው። ጨርሻ ለሁ ይሄንን እንደዚህ አደርግና ይ ደግሞ ወደዚህ ቆይ። ቀጣይ ደግሞ ቲማቲም ይሆናል ማለት ነው። ምክንያቱም ከድንች ቀድሞ ቲማቲም ስለሚገባ ለዛ ነው አሳያችኋለሁ ማለት ነው። መጀመሪያ ላጥ ላጥ እናረጋታለን። ላጥ አያችታ እንልጠዋለን። መጀመሪያ አያችሁታ

ኑሮ ውድነት፣ ዘይት ተወዷል፣ ዘይት ተወዷል። አሁን በርበሬ ላረግበት ነው ቶማቶም አስገብቻው አለ ወይ። ቅርታ 30 በጣም ይቅርታ ማርያምን ኦ፣ ታ ያው ትንሽ በኋላ አደረግበት ነው። አሁን ደግሞ ድንቹ ይገባል ማለት አሁን ድንች ይገባል። ድንች ካያ ማ አስገባዋለሁ። ተከታተሉኝ። አስገባሁት፣ ጨርሻለሁ፣ አስገብቼዋለሁ። ማማሰን ነው እንግዲህ አንድ ላይ ተማርስለዋለ እዚያ ትንሽ ለትንሽ ደቂቃ መታፈን አለበት። እይን አይዋ አሁን የሸፍነው አለ። ከዛ በኋላ ደሞ ጨው ይደረግበታል። ይወርዳን ምሳ አብረን እንበላለን። እሺ። ተከታተሉ ይህን ቪዲዮ ግን እስከ መጨረሻ፣ ዩቲዩብ ቤተሰብ። የምሬ ነው፣ ማርያም። ለብዙ ሰው እንዲደርስ አድርጉልኝ። እንግዲህ ይህን ያደረኩኝ ያለሁት ነው ማለት ነው እና አብረን ምሳ እንበላለን። በዛውም ጾም ስለሆነ ይችላል። ዛሬ ቀን ወላች ቤተሰብ ይላል። እዚህ ጋር ጨው ላረግበት ነው አሁን፣ እንዳይበዛበት እንጂ ትንሽ እየሳ ትንሽ ጠብቁ። ተ አዎ አሁን ይወርዳል። በተሰብ ያው አብረን መሳን እንበላለን ማለት ነው። በተሰብ ወዳችኋለሁ። እንዴ ግን አያችሁት አሰራር እንዴት ነበር? የምሬ እኮ ነው። እንዴት ነበር? እችላለሁ ያው እንደምታዩት ማለት ነው። እጄን አቃጠለኝ። እፍ ስማ እና እንዴት ነበር አስተያየታችሁ ኮመንት ኮመንት እንድታስቀምጡልኝ እፈልጋለሁ ማለት ነው። ያው ምሳ አብረን እንበላለን፣ አሁን ይወርዳል ማለት ነው። ላወርደው ነው ይበላል ማለት ነው። መጀመሪያ ግን ያው ጾም ስለሆነ ማለት ነው ግዴታ

እንበላለን ማለት ነው። ቤተሰብ ወጥ ይደረግበታል አሪበት አሁን አያችታ ወጣ ርግ ያለው

ያው ይሄ ይመስላል ለምትወዱታላችሁ ብዬ ተስፋ አደርጋለሁ። እስከ መጨረሻ ይሄን ቪዲዮ እዩልኝ። በጣም ወዳችኋለሁ። ለምሳው ጋብዣችኋለሁ። እሺ